እንዴት ካሌብ፣ በአገባ ኑሮ ኤደን ነበር ምትልልኝ? ምን አደንግጥ። ካንተማ እንዴት እንመስጠታል። አባዬ እኔ በጣም ነው መውዳት እሷ ማጣት አልፈልግም። አይ ቆፍጠን ማለት ነው፣ ካልሆነማ ታጣታለህ። እኔማ ድንገት ትዝ ሲለኝ። ነገር አለ እንዴ? ምንም የማውቀው ነገር የለም። ለኛ ችግር የለም ካሌ። እኮ እኮ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ጨንቀኝ ፍቺ ልጠይቀኝ። እንዴት አወቀ? ይህን ሁሉ ጊዜ አብረን ቆይተን ማ ካልተግባባ ምን ዋጋ? እባክህ አሁን በቅርቡን አወቃት። ፎርጅዱን ኦሪጂናል ብላ እንኳን ተጠራ እሷ እኮ ይሄን ኦሪጂናል ፋይል አገኘሁ ብላ ነፍሷን አጠቅ። በስተመጨረሻም መጨረሻም እንግዲህ ከኤደን ጋ ተገናኝተዋል ማለት ነው። አባቱ እንዳለው አንተ እና እሷ ቡናና ሻይ ማለት አለባችሁ። የግድ እሷን ማግኘት አለብ ዳኒ የወሰደብን ነገር አንተ በጥፉ መመለስ ትችላለህ። ስለዚህ ኤደንን ለራስ ማድረግ አለብህ በማለት በነገረው መሰረት እንግዲህ ካሌብም አሁን ላይ አባቱ የነገረውን ነገር ወደ ተግባር ቀይሮታል ማለት ነው። ይህም እንግዲህ እስከዛሬ ያው ዳኒ የካሌብን ሚስት ሲያባልግ ነበረ እህቴ ነች በማለት እንግዲህ በማጭበርበር ቤት ውስጥ በመኖር በራሷ አልጋ ያልሆነ ነገሮችን ሲያደርግ ነበር። ስለዚህ አሁን ላይ ደግሞ ቲናን እንዳታለሏት፣ ያ ማለት ቤቱ የተገዛላት መስሏት፣ ሀስተና ወረቀት እንደተሰጣት እንዲሁም ደግሞ ዳኒ ደግሞ በስረው ልክ የግድ የስረውን ማግኘት አለበት በማለት እንግዲህ ኤደን ወደ እነሱ ቤት መታ በተዋወቀቻቸው መሰረት ባዩዋት ጊዜ እጅግ በጣም ትሁትና ጥሩ ሴት እንደሆነች ደግሞ የካሌብ አባት ሽማግሌው ስለተረዳ ስለዚህ ይችን ሴት ደግሞ ለራስ ማድረግ አለብ። በጣም ደስ የምትል እርግብ ነች። ስለዚህ እሱንም ደግሞ ባደረገብን ነገር ልክ እናስገባዋለን በማለት መልሱ ይህ ነው፣ የገደልን ግደለው የሚለው ለእኔ ያስኬደኛል በማለት ሽማግሌው ተነግሯል። በነገራችን ላይ ያው ክፉ ላደረገብን ክፉ መመለስ ሳይሆን ግን ደግሞ አንዳንዴ የሆነ በቃ አንድ ነገር ሊያማችሁ የሚችለው በራሳችሁ ላይ ሲደርስ ብቻ ነው ማለት ነው። የዚያ ሰው ስሜት ሊሰማችሁ የሚችለው በራሳችሁ ላይ ሲደርስ ብቻ ነው። ስለዚህ የሽማግሌው እንግዲህ ሐሳብ እኛን እንደዚህ እንዳቃጠሉን እነሱ መቃጠል አለባቸው። ስለዚህ ግድ ነው አሁን ማድረግ ያለብን ነገር፣ የወሰንነው ውሳኔ ትክክል ነው ብለው ነው የሚያምኑት ማለት ነው እና በቀላሉም ቢሆን መቀጣት አለባቸው። ሁለታቸውም ወጣት ናቸው። መስራት እንዲሁም ደግሞ ማግኘት ይችሉ ነበር፣ የሰው ነገር ከመመኘት ማለት ነው። ግን ደግሞ ዳኔና ቲና እነሱ ከመስራታቸው ይልቅ የሰውን ነገር መመኘት መርጠዋል ማለት ነው። ሰላም፣ ጤና ይስጥልኝ ቻናል ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቶኝ እጅግ በጣም አመሰግናለሁ ግፈኛ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ በዚህ መልኩ እንግዲህ ቀጣይ ፓርትን አምተናል ማለት ነው። በነገራችን ላይ እጅግ በጣም አስተማሪ እንዲሁም ደግሞ በትዳር ላይ ያሉትን ሁኔታዎች ማለት ነው የሚያሳይ ነው። እኔ ራሱ ባደረገው ነገር አሁን ላይ የተጸጸተ ይገኛል ማለት ነው። የእሱ ዋናና ዋና ጥፋቱ ኤደንን ወደነ ካሌብ የቤት ወይንም ደግሞ እዙ መንጣቱ ነው ማለት ነው። እዙ መንጣት እንደሌለበት እኔ ሲያዩሽ ደስ አይለኝም ያንችን አጥቼ መኖር አልችልም በማለት እንግዲህ ለኤደን እየነገራት ይገኛል ማለት ነው። አሁን ላይ እንግዲህ ትሁትም አስጠንቅቀዋለች። እጅግ በጣም መልካም ሴት ነች ያንተ ጓደኛ እሷ መሆኗ እኔ በጣም ገርሞኛል በማለት እንግዲህ እሷም ተናግራለች ማለት ነው። ሲቀጥል እንግዲህ ያው ቃሊብም አይኑን ጥሎባታል። ስለዚህ እንዳይወስድበት ተጠንቀቅ የሚል ሀሳብ እንግዲህ ትሁት ሰጥተዋለች ማለት ነው። ሽማግሌውም እንደዚው ተሎ አገባት፣ አፈፋ አድርጋት፣ ይችን የመሰለች ልጅ እንዳታጣት። እኔ ግን ቃሊብ አግብቶ ባይኖር ኑሮ እሷን ነበር የማጋባት ኤደንን ነበረ በማለት እንግዲህ ሽማግሌውም ተነግሯል ማለት ነው። እንዴት እንደዚህ ትላለህ አባዬ? እኔ እኮ በጣም እጅግ በጣም ነው የምወዳት፣ ያለ እሷ መኖር አልችልም ይከፋኛል በማለት እንግዲህ ዳኒም ተናግሯል ይሄ እንዳይሆን ከፈለግክ ደግሞ አንተ ፈጠን ማለት አለበት። ሲቀጥል ደግሞ ኮስተርበል ወንድ አደለህ እንዴ በማለት እንግዲህ ሽማግሌውም ተናግሮታል ማለት ነው። አሁን ላይ እንግዲህ ካሌብም ሲናገር ነበር። ካሌብ አሁን ላይ ይህን ነገር ማድረግ ያለብን አይመስለኝም አባዬ። በዚህ ማልኮ የምትጎደው እራሷ ኤደን ነች። ኤደን ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ምን ይመስላል አባዬ፣ ሁሉን ነገር ለምንድን ነው በግልጽ የማንነግራት? የሚል ሀሳብ ነበረ እንግዲህ ካሌብ ያመጣው ለአባቱ ማለት ነው። ያው የቃሌብ አባት ደግሞ በፍጹም አይሆንም። እንዴት ነው እንደዚህ እውነቱን የምንናገረው? አሁን ለምሳሌ ዳኒ የኔን ሚስት አባልጓል ብለህ እንኳን ብትነግራት እሷ ልታምንህ አትችልም። ምክንያቱም እንደዚህ ብለህ ካመንህና እውነት ከሆነ እንዴት ነው ከቤት ውስጥ ልታኖረው የቻልከው ብላ ኤደን ራሱ ለአንተ ጥያቄ ልትሰጥ ትችላለች። ስለዚህ ምንም አታምንህም። ትርፉን ሳይሆን ዋናውን እንድትፈልግና ዋናውን እንድታገኘው ነው የምፈልገው። የእኔም ጥረት ይህ ነው። እነሱ በሰጡን በጥፉ ነው መመለስ ያለብን በማለት እንግዲህ ሽማግሌው ለካሌብ ተናግሯል ማለት ነው። ይህን ማድረግ የምችለው እንዴት ነው አባዬ? በማለት ጠይቆት ነበረ። ኤደንን ለራስ ማድረግ ነው በቃ። ከእሷ ጋር ሻይ ቡና ትላላችሁ፣ ትገናኛላችሁ፣ ትቀራረባላችሁ ስለዚህ ቲና የነበረችበትን ቦታ አጠቃላይ ራሷ ኤደን ትቀበላለች የሚል ሀሳብ ነው የሰጠው። በነገራችሁ ላይ ማለት ነው ኤደን ወደ እነሱ ቤት ብትገባና እንዲሁም ደግሞ የቲናን ቦታ ብትይዝ እጅግ በጣም ሁላቸውም ደስተኛ ነው የሚሆኑት። ሽማግሌውም ደስ ይለዋል፣ እንትሁትም እንደዚው። ካሌብም እጅግ በጣም እንግዲህ የተመረጠች ሴት አገኘው ብሎ እጅግ በጣም ነው ደስ የሚለው፣ በስነ ምግባሯ፣ በሁሉ ነገሯ በነገራችሁ ላይ ወደ ሽማግሌ ቤት ወይም ወደ እነ ካሌብ ቤት በመጣችበት ሰዓት ይብን ራሱ ምግብ በልተው ከጨረሱ በኋላ ትሁትን ራሱ እኔ ሴት ነኝ፣ የሴት እንግዳ የለውም ማገዝ እፈልጋለው በማለት እቃዎችን በማንሳት አብራ ስታግዛት ነበር። እና ይሄ ሁሉ ነገር ያዩ ማለት ነው ካሌብና እንዲሁም ደግሞ ይህ ካሌብ አባት እጅግ በጣም እንግዲህ በሄደን ጸባይ ተመችተዋለች ማለት ነው። ተመችታቸዋለች አጠቃላይ ጸባዊዋ ስለ ምግባሯ፣ ሁሉ ነገሯ ማለት ነው። ስለዚህ እሷ ይገባታል በማለት እንዲሁም ደግሞ በብር የምታምን ልጅ አደለችም። ከዚህ በፊት እንግዲህ ዳኒ እስካሁን ሳያገባት እና እስካሁን ነገሮቹን ሳይጨርስ የቀረው ጉዳይ እሱ የግድ ብር ማግኘት አለብን፣ አንቺ የፈለግሽውን ህይወት ለማኖር እኔ የግድ ብር መያዝ አለብኝ። ብር ሲይዝ ነው አብረን የምንኖረው፣ በደስታ አኖርሻለሁ እያለ በተስፋ እየሞላ እንግዲህ ኤደንን አቆይቷታል ማለት ነው። እሷ ደግሞ እኔ እንደዚህ አይደለም የግድ ብር አይደለም፣ ትዳር ከተያዘ በኋላ በረከት ይኖራል። ሲቀጥል እሱም ምንም በመስራት ማደግ የምንችል ነን የሚል ሀሳብ ነው ያለኝ በማለት ለሽማግሌውም ለትሁትም ተናግራለች። በጣም ነው የሚወድሽ አንቺ የእሱ ጓደኛ በመሆንሽ። በጣም እኔ ገርሙኛል በማለት ትሁትም ራሱ ለኤደን ተናግራ ነበረ ማለት ነው። ኤደንም እኔም እኮ በጣም ነው የሚወደው ግን ደግሞ እሱ ወደ ቁም ነገሩ አይመጣም። እኔ ሴት ነኝ፣ በሴት እድሜ ደግሞ መጠቀም እፈልጋለሁ። ማግባት መውለድ የሚሉት ነገር እሱን እፈልጋለሁ። እሱ ደግሞ አሁን ላይ ፍላጎት የለውም በማለት ስትናገር ነበር ማለት ነው እና ይህን ነገር ታሳቢ አድርጎ በብዙ ነገሮች ማለት ነው ስለዚህ አሁን ላይ መንቃት ያለበት ማነው እራሱ ዳኒ ነው ማለት ነው ደግመው ደጋግመው ሽማግሌው ሳይቀር ትሁት ሳይቀር በተለያዩ ነገሮች ነገሮቹን ፈጠን እንዲያርግና ወደ ራሱ እንዲመለስ ይብን በአንዳንድ ነገሮች ተነግሮታል ግን ደግሞ እሱ አሁንም እንደዚያው ነው እንግዲህ ያንን ቤት የቤት ብር አገኛለሁ ብሎ አህሊያም ደግሞ ሽማግሌው አራት ነጥብ አራት ሚሊዮን ብር ስጠኝ አራት ነጥብ ሚሊዮን ብር አበድረኝ በማለት አምስት ሚሊዮን አድርጌ ይመልስላለሁ በማለት ማንም ሳያቅ እንድሰጠኝ እፈልጋለሁ። አባይ ይህኔን ጉዳይ እኮ ዝም አልከው ብሎ ዳኔ እንግዲህ ተናግሯል ማለት ነው። በዚያ ብር እኮ እሱ ሰርግ አድርጎ ምናምን ነገር በቃ ኤደንን ፏ ብትና አድርጎ ሊያገባ ፈልጓል ማለት ነው። ግን ደግሞ ይሄን ብር ሽማግሌው ይሰጠዋል አይሰጠውም? መቼም አይሰጠውም ማለት ነው። ምክንያቱም ስራውንና ነገሩን ስለሚያቅ እንደዚህ በቀላሉ በአንድ ወር ውስጥ መልሳለሁ፣ አራት ሚሊዮን ብታበድረኝ አምስት አድርጌ መልሳለሁ፣ ይሄ የሚል ሀሳብ ነው እንግዲህ ዳን ያመጣው ማለት ነው እና አሁን ላይ ደግሞ ቴና በእርግጠኝነት በጣም ደስ ብሏታል። ቤቱ በሷ ስም የሆነላት መስሏት፣ ምናምን በቃ ያለ ምንም ምንትን እንግዲህ ትዳሯን ትታ ሄዳ ከጓደኞቿ ጋር ደስታን እያሳለፈች ትገኛለች፣ ባጭሩ ማለት ነው። ምክንያቱም ባለትዳር ሆና እንደዚህ ሄዳ መጥፋቷ ራሱ ለእሷ ምክንያት ስለፈለገች ነው። እንደዚህ ከቆየች በኋላ ስትመለስ ፍች ለመጠየቅ ነው ማለት ነው። ያው ዳኒን በጣም ትወደዋለች ያው ቃሌብን ስለማትወደው ፍች እፈልጋለሁ ትላለች። ቤቱን በራሷ ስም ስላለ የራሷ የሆነ ስለመሰላት ይህን ነገሮችን አሁን ለማሳካት የወሰነች መስላለች። ግን ደግሞ የሆነ ሁሉ ወይንም የተገዛላት ቤት የውሸት መሆኑን ስታቅ ራሷን በጣም ትስታለች። እና የመጨረሻው ማለት ነው የቴናና እንዲሁም ደግሞ የዳኒ ሁኔታ እጅግ በጣም አሳሳቢ ነው የሚሆነው፣ ማለት ነው ኤደን ግን ምን ትላላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ኤደን እና እንዲሁም ደግሞ ካሌብ አንድ ላይ ይሆኑ ወይ? አንድ ላይ ቢሆኑስ ምን ይመስላችኋል? ኤደንስ ይህን ሁሉ ነገር ስትሰማ ምን ልትል ትችላለች? በእርግጠኝነት ማለት ነው ካሌብን ለጊዜው ላቀርበው ትችላለች፣ ግን ደግሞ እየቆየች ተቀርበውና አንድ ይሆናሉ የሚል ሐሳብ ነው ያለኝ፣ እኔ ማለት ነው። እንግዲህ ቀጣይ ፓርት ሁላችንም ጓጉተን የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ የብዛሌ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።